ይህንን ሰው በዝምታ ማለፍ ደጋግሞ እንደ ማህበረሰብ ዋጋ እያስከፈለ ነው። ዲን መመካከር ነው የሚለው ነቢያዊ አስተምህሮ ሊኖረው የሚገባ እስላማዊ አደብ ነው። ወንድም ወንድሙን ኡስታዞችና መሻይኮች ማህበረሰቡን ወዘተ ለመመካከር አስፈላጊ እስላማዊ እሴታችን ነው። አሰላሙ ዓለይኩም ወረሐመቱላሂ ወበረካትሁ። ክብራትና ክብራን የተከበራችሁ የዙልፊቃር ቲዩብ ተከታታዮች እንደመንከረማችሁ፣ ዛሬ ለየት ባለ መልኩ ሰሞናዊ መረጃን ወደ እናንተ ለማቅረብ ወደናል። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ይሄ ቪዲዮ ሪኮመንድድ እንዲሆን ላይክ፣ ሼር እያደረጋችሁ ቆይታችሁን እስከ ፍጻሜው ድረስ ከኛ ጋር አብራችሁን ሆኖ የሰሞኑ የሙፍቲ ሞት ጋር ተያይዞ የተነሱ አወዛጋቢ ነገሮች በመመካከርና በመናበብ መፍታት ያለባቸውና ይህንን እስላማዊ እሴት ተግባራዊ በማድረግ መፍትሄ የሚደረግለት ጉዳይ ነው። በሙፍቲ ሞት የሚደሰት ማንም የለም። የእርሳቸው ሞት ለአንዱ ሐዘን፣ ለአንዱ ደስታ ሆኖ አላጣላንም። የሙፍቲ ሞት የሁሉም ሐዘን ነውና ይህንን እውነታ ማህበረሰቡ ላይ በማድበስበስ በሙፍቲ ሞት ተደሰቱ የሚል ትርክት በመፍጠር የሶሻል ሚዲያ የሚሳደቡ ሰዎችን አይተን ታዝበናል። ከዚህ ከፊ ስል ግን ከሙፍቲ ሞት ጋር ተያይዞ የእርሳቸው ወስያ ነው በሚል በቅጥር ግቢ ውስጥ እንዲቀበሩ መደረጉ የፈጠረው ውዝግብ ሁላችንም የታዘብነው ሰሞናዊ አጀንዳ ነው። በዚህ ዙሪያ ኡስታዝ ካሚል ሸምሱና ኡስታዝ ያሲን ኑሩ ጠቃሚ ግንዛቤ ማስጨበጫ ኹጥባቸውን አድርገው ዲን መመካከር ነው በተግባር አሳይተዋል። ነገር ግን በዚህ ተቃራኒ ከኡስታዝ የማይጠበቅ መልኩና ሕዝበ ሙስሊሙን ሊያበጣብጥ የሚችል መልኩ ሀሰን ታጁ እያደረገ ያለው ሽሙጥና አሽሙር የግለሰቡን ግምት የወረደ ቢሆን እንጂ ሌላ አይጨምርለትም። ሀሰን ታጁ የኡስታዝ ያሲንን እልባት ሊደረግ ይገባል የምትል ቃል ወስዶ ከአውዱ ውጪ አስከሬኑ ተቆፍሮ ኮልፌ ይቀበር ማለቱ ነው በማለት ፌስቡክ ላይ ባጋራው ጽሑፍ ተነሳስተው በርካታ ተከታዮቹ መቃብር ሊያስፈነቅሉ ነው፣ አስከሬኑን ሊያወጡ ነው፣ ወዘተ በሬ ወለድ ወሬ እያናፈሱ ይገኛሉ። በእውነቱ ኡስታዞቻቸውም ከመነሻውን ስቶ ተከታዮቹን እያሳሳተ እያየን ነው። ሀሰን ታጁ ሙስሊሙን ማህበረሰብ በአንድ አጀንዳ እንዲበጣበጥ በማድረግ አካሄዱ ይህ የመጀመሪያው እንዳልሆነ ልብ ልንል ይገባል። ከዚህ በፊት በተንታ በተከሰተው ክስተት ላይ ዋሃቢዮች መርዝ ከተው ነው የገደሏቸው የሚል ትርክት ለተከታዮቹ ማሰራጨት ምን ያህል ውዝግብ አስነስቶ እንደነበር የቅርብ ትውስታችን ነው። ያኔ እንዲያ ሲያበጣብጥ ለፍርድ መቅረብ ሲገባው በዝምታ መታለፉ አንድ ከባድ ስህተት ነበር። በህግ አንጻር ማህበረሰብን በማበጣበጥ ተጠያቂ ሊያደርገው የሚችል ጥፋት ነበርና በሰዓቱ የሰራው ያኔ በዝምታ መታለፉ ይኸው ዛሬም ሌላ ሙስሊሙን የሚያራብሽ አጀንዳ ይዞ ብቅ ብሏል። ያውም የሰውን ንግግር ከአውድ ውጪ ተንትኖ እርስ በርስ ሊያጋጭ የሚችል አድርጎ በማቅረብ ሰዎች ፈጽሞ ባልታሰበ ጉዳይ ስሜታዊ ሆነው እንዲጋጩ በር በመክፈት እያራበሸ ይገኛል። ሀሰን ታጁ ከትላንት ማንነቱ በተለየ ብዙ እየሳተና ብዙ ዋጋ እያስከፈለ ያለበት ተጨባጭ ላይ ነን። ይህንን ስል የትላንት ስራው ከስህተት የጸዳ ነበር እያልኩም አይደለም። በትላንት ስራዎቹ በነበሩበት አድናቂዎቹ አንጻር እንጂ እንደኔ ትላንትም ቢሆን የተሳሳተን አካሄድ እያስተዋወቀና በተለያዩ ወጣ ያሉ ፈትዋዎችን ይዞ ብቅ በማለት በተለይ በሙዚቃ ዙሪያ በህዝብ ሬዲዮ የሰጠው ፈትዋ በሰዓቱ እንኳ ስንት ውዝግብ እያስነሳ እንደነበር ከመሆኑ ጋር ማለት ነው። ሆኖም ትላንት በእስላማዊ ስራዎቹ ነበር የታወቀው። ዛሬ ላይ ግን በእስላማዊ ወንድማማቾች መሃል በሚፈጥረው ጠቦች እያስታወስነው ያለ ነው። እናም ይህ ግለሰብ ሃይባይ ይፈልጋል። ሰው ቢቀየር ቢቀየር ትንሽ ዘወር ይላል እንጂ 180 ዲግሪ አይቀለበስም። ሹመትም ሆነ ስልጣን ፍለጋ ከሆነ ሿሚውም ሻሪውም አላህ ነውና፣ ያ ካልሆነ ግን ፍላጎቱ ማራበሽ ነውና በህግ አክባብ የሚጠየቅበት መንገድ ባለሙያዎች